በስማ ወውል መንፈስ ቅዱስ አህዶ አምላክ አሜን። ብርካን እግዚአብሔር ልጆች እግዚአብሔር አብ ልጆች ተላፊ ተጠሩ ዘንድ እንዲህ ያለ ፍቅር የሰጣችሁ ጌታችን ምሬታችን ኢየሱስ ክርስቶስ ወልድ በሰማይ ያለው ከሰማይ ግርማ ወርዶ እስከ ቤተልሔም እስከ ቅራኔው ወጥቶ መስቀል ላይ እዳይከፈለልን የከፈለላችሁ ለምን ያፈሰው ከሞት እጅ የገዛን የገዛችሁ መንፈስ ቅዱስ ደግሞ ወደ ዘላለም ርስት ያተማችሁ ልጆች ያደረጋችሁ ብሩካን የእግዚአብሔር ልጆች እጅግ የተወደዳችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማይ አባቱ ጋር ከህያው መንፈሱ ጋር ለዘላለም በአንድነቱ በሶስትነቱ የተወደደ የተመሰገነ ይሁን። ለእግዚአብሔር ልጆች ቅዱስ ሀገር ኢየሩሳሌም ለአስር ቀን ጉዞ አለን ገና እንዲደርስ ሁለት ቀን ሲቀረው አስር ቀን ቆይተን እንመጣለን። ድንቅ ጉዞ እናደርጋለን። ቤተሰቦቻቸውን መልክ የምትፈልጉ እናንተም ቤት የምትፈልጉ አናግሩኝ። የወጠኛ ስራ አንድ አርባ አስራ ሶስት ሰማንያ እድለኞች የሆናችሁ እግዚአብሔር ያገዛችሁ ደውሉልኝ። እግዚአብሔር ከእናንተ ከቤታችሁ ጋር ይሁን። ዴማስም ይህን ዓለም ትቶ ወዶ ትቶ እንሄደዋል ይላል። የሐዋርያ ቅዱስ ጳውሎስ መልክት ወደ ጢሞቴዎስ የተላከ መልእክት ነው። ጢሞቴዎስ ሁለተኛ ምዕራፍ አራት ቁጥር ዘጠኝ በቶሎ ወደ እኔ እንድትመጣ ትጋ። ዴማስ ይህን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄደዋል፣ ኪርቆስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከኔ ጋር አለ ይላል። እንግዲህ የሐዋርያ ቅዱስ ጳውሎስ መልእክት ነው። አብረውት ከነበሩ ተማሪዎች መካከል መንፈስ ቅዱስ ከወለዳቸው አገልጋዮቹ መካከል ስለ በረቱ ስለ ደከሙት ነው የሚናገረው። ከዚህ ውስጥ ግን በዋናነት የምናየው ተሰሎንቄን ወዶ ስለሄደው ዴማስ ነው። ዴማስ እንጌታን ከተከተሉ ከአሕዛብ ከነበሩ ከግሪክ ሰዎች ደቀ መዛሙርት አንዱ ነው እና ጌታን ወዷል። የመስቀሉ ነገር ልቡን ነክቶታል። በኋላ ክርስቶስ እንዲቀበል ወይም እንዲያምን ክርስቲያን እንዲሆን ያደረገውን ታላቅ ሐዋርያ ጳውሎስን ተከትሎ ብዙ ቦታ ይንቀሳቀስ ነበረ። የጳውሎስ መንገድ ግን የሾክ መንገድ እንጂ ቀይ ምንጣፍ የታጠፈበት መንገድ አልነበረም። ጳውሎስን መከተል በጣም ብዙ ሪስክ ነበረው። ጳውሎስ የገባበት ከተማ ከሶስት ከሁለት ወር በላይ ቆይ ነበረ ህዝቡን አስተምሮ ክር ቤተክርስቲያን ከመሰረተ በኋላ ከፍተኛ ሀገር አቀፍ ከተማ አቀፍ ነውጥ ይነሳ ነበረ ጳውሎስ የሚቃወሙ ሰዎች ይመጣሉ ድንጋይ የሚወረውሩ ይገደል የሚሉ ጎትተው ወደ እስር ቤት የሚከቱ አለ ፍርድ የሚደበድቡት ነበሩ ጳውሎስ ሮማዊ በመሆኑ ምክንያት አንዳንዴ እንደው ሊገሉት ስለማይችሉ አንድን ሮማዊ ዜግነት ያለው ሰው ያለ ፍርድ መግደል ስለማይቻል እንጂ እስኪሞት ድረስ የሚቀጠቅጡት ነበሩ ሐዋርያው ጳውሎስ ብዙ ጠባሳ የነበረበት አገልጋይ ነበረ የቅዱስ ጳውሎስ ሕይወት መንገዱ ሁሉ በሰልፍ የተሞላ ነበር። እመቤታችንን ስሞን አረጋዊ እንደተናገራት በነፍሱ ሰይፍ የሚያርፍበት ሰው ነበር ጳውሎስ። እና እሱን መከተል ማለት ምቾት የማይሰጥ ነገር ነው። በስጋ ስናየው እኛ ደግሞ ይወላችሁ ሶስት ባህርያት ያሉት ነፍስ፣ መንፈስ፣ ስጋ ስጋችን የእግዚአብሔርን መንግሥት ለማገልገል እና ለመከተል መስማማት አለበት። ስጋ የመንፈስ ጠላት ነው። ስጋ በመንፈስ ላይ ይነሳል፣ መንፈስን በስጋ ላይ ይነሳል ይል ቅዱስ ጳውሎስ በሮሜ መልእክት። አልተመቸኝም ይላል። ስጋ አልተመቸኝ በትክክል ጾም አልወድም የሚሉ ንዱ ሰዎች አጋጥሞኛል። እናንተም ውስጥ አላችኋለሁ። ጾም ማርቶ ደስም የማይለን በግድ የምንጾም ሰዎች አለ። ምን ማለት መሰላችሁ? ስጋችን ለዛ ነገር ተስማምቶ አይደለም የሚያደርገው፣ አልተስማማም ማለት መንፈስም በስጋ ሐሳብ ላይ ለተሰማ ትችላለች። ቺት ላድርግ ብትሎት ትዳራችሁ ላይ ህሊና አለ፣ መንፈስ አለ ኖሮ ይላል። ስጋችን እኮ ፈቃደኛ ብትሆኑለት ደስ ብሎት ሊያደርገው ይችላል። መንፈስ ግን እና አይሆንም ይላል። መብታቸውን ይጠቀማሉ። በእኛ ውስጥ እነዚህ ዓለማት ነፍሳችንን መንፈሳችንን ደግሞ ስጋችን እነዚህ እነዚህ መብቶች ካልተቆጣጠር ናቸው በመንፈስ ቅዱስ ማሰሪያ ካልታሰሩ ማንም ሰው ቢሆን ክርስቶስን መከተል ሊከብዶ ይችላል። በገላትያ መልእክቱ ላይ ጳውሎስ ገላትያ መጽሐፍ ምዕራፍ አምስት ሀያ ሁለት ላይ የመንፈስ ቅዱስ ፍሬዎች ብሎ ከጠቀሳቸው ነገሮች አንዱ ራስን መግዛት ሴልፍ ኮንትሮል፣ ሰው ራሱን ሲገዛ ራሱን ሲቆጣጠር ማለት መንፈስ ቅዱስ እጁን ሲዘው ማለት ነው። የሰውነቱ ሪሞት ኮንትሮል ነው። መንፈስ ቅዱስ የያዘለት ሰው ማለት ያኔ ምንም ነገር ላረግ ይችላል። ዴማስ ከመንፈስ ቅዱስ ጋር መኖር የተለማመደ አይመስልም። ዴማስ በሰልፉ መካከል፣ በቅዳሴው መካከል፣ በንግሱ መካከል ነቅት ሸርት ለብሶ የባህል ልብስ ለብሶ ወጥቶ ምን ብሎ ሆይሆይታው ጋር ኖሮ፣ ግን ዋናው መከራ ላይ ግን መኖር ማይችል ሰው ነው የሚወስድ ይመስል ይኸውላችሁ ህብረት ውስጥ ማህበር ውስጥ ቤተክርስቲያን ቦርድ ውስጥ ወይም ደግሞ የሆነ የሰበካ ጉባኤ ውስጥ የሰንበት ትምህርት ቤት ውስጥ የሆነ ማህበር ውስጥ ስላለን ያለን እንዳይመስለን፣ እግዚአብሔር ልጆች ወይም ደግሞ እሑድ እሑድ ውጭ መሸት ተረፈት ዳርገን ቀዳሴ ሄደን ጸበልጠተን ስለመጣን ያለን እንዳይመስለን። ወይም ደግሞ የ15 ደቂቃ ትንብጫ ስለተማርን ብቻ ምንም ነገር ካልወሰንን ያለን እንዳይመስለን። ምክንያቱም ሰውነታችን እምቢ ሊለን ይችላል። ሰውነት ኖ ካለ ሰው ዓለምን ተከትሉ ይሄዳል። ሰውነት ከባድ። የዳዊት ልጅ አምኖን የአባቱ ልጅ ትማረን አፈቀረ የሚል መጽሐፍ ቅዱስ ሳይት መልእክት አለ። መጽፋችን የአባቱ ልጅ አፈቀረ ብቻ እንደምሳች የአባቱ ልጅ ደፈረ የሚልም መልእክት አለ። ስጋ ዝም ከተባለ የማይሰራው የማያደርገው ነገር የለም። ምንም ነገር ማለቁ ነገር የለም። እግዚአብሔር ያድነን። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለ አረ ጳውሎስ ስጋ የሚባል ዓለም ስላለ ነው እኛ ውስጥ። ስለዚህ የደማስ ችግር ስጋው ማየሉ ነው። በውስጡ የስጋው ጉልበት ስጋውን የሚቆጣጠርበት የሚገራበት ጉልበት መንፈስ ቅዱስ ጋር ጠንካራ ግንኙነት አለመቻል ነው በስመ አብ ምንልምንል እያለን ስሙን የምንጠራው መንፈስ ቅዱስ በህይወታችን እንዲሰራ ካልፈቀድንለት አለም ተጫወትብናለች በአብስም በወልስም ብለን በመንፈስ ቅዱስ ስም ብለን የምንጠራው ያ መንፈስ ቅዱስ የሚቀድስ መንፈስ ራስን እንድንገዛ የሚያደርግ መንፈስ ጽናት ዓላማ እንዲኖር የሚያደርግ መንፈስ መስቀሉ ፊት እንድንቆም እንድንበረታ የሚያደርግ ያ መንፈስ ካላገዘን ህብረቴ ሆናቸው እግዚአብሔር ልጆች እኛ ዛሬ ያለኑ ሰዎች ላንሆን እንችላል። እጅግ በጣም ብዙ ወጣቶች፣ ብዙ ጎልማሶች እንደ ጅምራቸው ሳይሆኑ ቀርተው እኔም እናንተም አይተናል። በእግዚአብሔር ቤት እነዚህ ሰዎች ተመልከቷቸው። ቲቶ አለ፣ ይህም የጌታ ተማሪ ነበረ። ጢሞቴዎስ ከላይ አለ፣ ሉቃስ አለ ቂርቅ አለ። እነዚህ ሁሉ እግዚአብሔር በሰጣቸው መንገድ ነው የሚሄዱት፣ ወደ ተላኩለት ግብረ ተልኮ፣ ወደ ተሰጣቸው መንፈሳዊ ዓላማ፣ ወደ መስቀሉ መንገድ፣ ወደ መንፈሳዊ ሕይወት ጉዞ ነው የሚሄዱት። ዴማስ ግን ወደ ተሰሎንቄ ነው። የዴማስ ወደ ተሰሎንቄ መሳ ወይም ወደ ዓለም መሄድ ምክንያቶቹ ቅድም እንዳልኩ ስጋ መግዛት የሚችልበት የመንፈስ ቅዱስ ሕይወት አለመለማመዱ ነው። ሁለተኛ ጊዜ መስጠቱ ነው። ይኸውላችሁ ይህ ስጋ በጣት ነው፣ ቦታ ነው የሚጣድ። መንፈሳዊ እሳት ላይ ካስቀመጥ ነው ልታረድ ብሎ ይታረዳል። ይገርማችኋል፣ ብዙ ቅዱሳን ለክርስቶስ ኢየሱስ አንገታቸውን በሴፍ ተቀንጥሰዋል፣ ጎንበስ ብለው ተከትፈዋል። ምንም አልፈለም። እነዚህ ሰዎች ሞቱ ስላችሁ ስጋቸውን ተስማምቶ ነው ከመንፈሳቸው ጋር ያብሮ ይሞቱ እሳት ላይ ጥለው ስለነበረ ግሎ ነበር እንደ ጋለ ብረት ሸክላ ምጣድ ነበር ቶሎ መቀዘቅስ መንፈስ ቅዱስ ሲሰራ የእግዚአብሔር ታምራት ባለበት ቅድስና ባለበት ሀሳባችን ልባችን መዋል አለበት አለምን ሙዚቃ ላይ እየሰማችሁ ዳርኪና ላይ እየሰማችሁ ማታ ማታ እየጨፈራችሁ የእግዚአብሔር ሰው ሆናለሁ የምትሉ ሰዎች ካላችሁ አትቀልዱ አትቀልዱ አትቀልዱ የብልግና ፊልሞች እያያቸው የእግዚአብሔር ሰው ሆና ለምንድን ሰዎች አትቀልዱ። ስጋ በጣት ነው ቦታ ነው የሚሞቀው፣ ወይ ያራል ወይ ይመስላል። እና መንፈሳዊ በሆነው እሳት ላይ ማስቀመጥ አለመቻል ነው። ዲማስ ጳውሎስን የመሰለ ሰው እያለ አልሰማው የሚከተል ሁሉ የሚከተል አይደለም። የሚሰማ ሁሉ የሚሰማ አይደለም። እንኳን ጳውሎስ አሁን እንኳን የምትሰሙ ሰዎች እኩል ያሰሙ፣ አንዳንዶቻቸው እራሳችሁን ምሰሙት። መንፈሳዊ ነገር ላይ ስጋችን መዋል አለበት። ብዙ ሰዓት መዳመጥ ያለበት መስማት ያለበት ማየት ያለበት መንፈሳዊ ነገር ሲሆን እንቀየራለን። ይገርማችኋል፣ ከዓለም መልክ እንለየ፣ እንፋታለን። ዓለም ያስጠላናል። ሁሉም አይቅርብኝ ግን ሆነን የምንኖር ከሆነ የሆነ አንድ ቀን ግን መሰራችን መፈተናችን። ስለዚህ ስጋችን የሚጣድበት ሰዓት ላይ እንዲጣድ ማድረግ ያስፈልጋል። ቅዱሱን ሰዓት ማሞቅ አለብን። የምትነደው ዓለም ላይ አይደለም መጣድ ያለበት ከማይመስል ጓደኛ ጋር መዋል ማቆም አለብን። እኛ ከማይመስሉ ሰዎች ጋር ልባችንን ከሰው ጋር መዋል ችግር የለውም ግን ልባችንን የምንሰጣቸው ሰዎች የማይመስሉ ዘባቾች፣ ቀልደኞች ከሆኑ ሕይወታችን ይሰበራል። በተለይ ሙዚቃ፣ ዘፈን የምንሰማ ሰው ላይ ሰይጣን በሙዚቃ ውስጥ የሚያስተላልፈውን መልእክት ማንም ሰው አያስተውልም የሰውን ህይወት የሚያወድም መልክት ነው የሚያስተላልፈው። ሴት በውብ ድምፃውያን በውብ ኪነጥበብ በውብ ስነ ግጥምና ዜማ የሰውን ልጅ ልብ ይበለዋል። ለዚህ ነው የስጋ ስራ ነው የተባለው ዘፈን። አንድ ቁልቢ ቤተክርስቲያን ሄድ ያለ አንድ ወቅት አንድ ወጣት አደጋ ተቀምጦ ነበር እናምናለ በየሁለት ወር ፍቅር ይዘኛል አለ። የዘፈን ፍቅሬ ልዩ ነዋል። በየቀኑ የወጣ ዘፈን አይቀረኝም አለ። እንደው አለ ዘፈን ክብር የተነሳ የዜግነት ክብር የሚለው ዘፈን ያስለቅሰኛል በጣም። በዚህ ምክንያት በየሁለት ወሩ ፍቅር ፍቅር ይዘኛል እበርዳለዋል፣ ይዘኛል እበርዳለሁ፣ ማፍቀር ብቻ ሆነ ስራዬ። ይሄ የአይን ፍቅር የሚባለው ምን ሆኜ ነው ማለት ጀመር። አንድ ጓደኛ ይሽን እሷ ትሰብስኝና ሌላ ፍቅር ይዘኛለን በኋላ ለምን ዘፈና ነቆም የሚለው ሰሙ ሄጄ ጸበል ተጠምቄ እርግፍ ባረኩት አለ ያን ዘፈን ከዛ በኋላ መንፈስ የተስተካከለ በየሳምንቱ ማፍቀር አቆምኳል ስርዓት ያለኝ ሰው ሆንኳል ምን ያህል ጉልበት እንዳለው ሙዚቃ በሰው በስጋችን አሰራር ላይ ተመልከቱ አለምን ወዶ ተሰሎንቄን ወዶ ለመሄድ ትልቁ መረብ ነው። ሙዚቃ፣ ሲኒማዎች፣ ቪዲዮዎች በስውርም በግልጽም የሚላኩልን ቪዲዮች መረቡን ወደ ባህር ሲወረውር አጥምዶ የሚያመጣቸው ጠላት በዚህ አይነት መረብ ነው ብዙ አሶችን የሚወስ ዴማስ በዚህ መረብ ተይዞ ወጣ ነው የሚለው ህይወተ ባህር አደራችሁን። እዚያ ልጆች አደራ የምትሰሙትን የምናየውን እንዳዳመጠውን ምንልበትን ጓደኞቻችን አጠገባችን በደንብ ማየት ቸር ከሆንክ አጠገብ ቸርሰዋል ወይም አንተ ጋር ምርሶ ቸር ይሆናል። ከቸር ሰው ጋር ቸር ትሆናል። ጠማማ ሰው ካጋጠመ ደግሞ ተጠማ እማይሆን ትሆናል። እግዚአብሔር ልጆች አንዲት ሰንበት ተማሪ ነበረች ልጅ ሀረር አካባቢ ማቃ ሰለመሽ ተብሎ ተነገረኝ። ስልክ ስልክ ፈልጌ ደወልኩላት። ፍቅር እዟታል ክባሉ አትምጣብኝ በሃይማኖት ያች ክርስቶስን ክዳ ምክንያቷ ግን ፍቅሯ የሚገርማችሁ ግን ሁለት ልጅ ወልዳ ፈታት ያባል ትከትላው ሂደችው አለን። ይወላችሁ ትልቅ ድልድይ በሉት፣ ይሄ የሰይጣን መንገድ ትልቅ ድልድይ ነው። እጅግ ያምራሽ ስትነዱበት ስትራመዱበት፣ መሀል መሀል ውቅያኖሱ መሀል ላይ ይሰበር እና ጥላችኋል። እንደዚህ ነው። ጊዜ ለማሰራ ተከትለ ነው ይህ ነው ዓለም ሊበቀለን እንጂ ሊጠቅመናለን። ጠላት ሊገድል ሊያንድ ሊያጠፋን ነው የሚመጣው እንጂ ለምንም የሚያመጣ ነገር ይዘብ፣ የሰማነው በልባችን ጻፍ። እግዚአብሔር ባርካችሁ። እግዚአብሔር ቸነት ነታችን ቤት ረት በረከት ምላጥበቃ አብሮን ይሁን።